Berhanu Jula Gelacha held talks in Moscow with Russia's Deputy Defense Minister Alexander Fomin. በኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራ የኢትዮጵያ ልዑክ በሞስኮ ተገኝቷል። ኢትዮጵያና ሩሲያ በወታደራዊ ዘርፍ በርካታ ስምምነቶችንም ተፈራርመዋል። ሰሜን ኮሪያ ለሩሲያ በርካታ የጦር መሳሪያና ወታደሮችን መላኳ ይታወቃል። ነገር ግን ሰሜን ኮሪያ ምን ያክል ወታደሮችና የጦር መሳሪያዎችን ላከች የሚለው በቁጥር ሳይገለጽ ቆይቷል። በዚህ ሳምንት ይፋ የተደረገ ሪፖርት እያንዳንዱን የሰሜን ኮሪያ ድጋፍ በቁጥር አስደግፎ አውጥቶታል። The U.S. claims it stopped the Houthi bombing. It claims that it protected global shipping. አሜሪካ ከሀውቲ ታጣቂ ቡድን ጋር የተኩስ አቁም ስምምነት በመፈጸም የመንን ማጥቃት አቁማለች። አሜሪካ የሀውቲ ታጣቂ ቡድን ከፍተኛ ኪሳራ ስላደረሰባት ጥቃቱን ማቆሟ እየተነገረ ይገኛል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የሰሞነኛ ቻናል ተካታዮች፣ በዛሬው የሰሞነኛ ጥንቅራችን ከላይ ያነሳናቸውን ወታደራዊ መረጃዎች ሰፋና ተንተን አድርገን ወደ እናንተ እናደርሳለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ፤ ግብዣችን ነው።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 ኢትዮጵያ ፊቷን ወደ ሩሲያ አዙራለች። ኢትዮጵያ ከሩሲያ ጋር በወታደራዊ ኢኮኖሚያዊና ሌሎችም ዘርፎች ግንኙነቷን የሚያጠናክሩ ስምምነቶችን ፈጽማለች። በዚህ ሳምንት መጀመሪያ በኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራም የኢትዮጵያ ልዑክ በሞስኮ ተገኝቶም ከሩሲያ መከላከያ ሚኒስተር ዴታ አሌክሳንደር ፎሚን ጋር ውይይት አድርጓል። በውይይታቸው ወቅትም ኢትዮጵያና ሩሲያ ከዚህ ቀደም የተፈራረሙትን ወታደራዊ ስምምነቶች ተግባራዊ ለማድረግ ለማድረግና በቀጣይነት በውትድርናው ዘርፍ ለመደጋገፍ ስምምነት ፈጽሟል። በተጨማሪም በአፍሪካ ቀንድ ቀጠና ያለውን ሁኔታ በጥብቅ የምትከታተለው ሩሲያ በማንኛውም ሁኔታ ከኢትዮጵያ ጎን እንደምትሆን ለኢትዮጵያ አልገብታለች ። የአሁኑ የሁለቱ ሀገራት ስምምነት የተሰማው በኢትዮጵያና ሩሲያ መካከል ባለፉት ዓመታት የተጠናከረ የኢኮኖሚ ዘርፍ ግንኙነት ከተመሰረተ በኋላ ነው። በአሁኑ ጊዜ የኢትዮጵያ ባንኮች የሩሲያውን የመገበያ ገንዘብ ሩብልን በመጠቀም በሩሲያ ውስጥ ገንዘብ ማንቀሳቀስ የሚችሉ ሲሆን በዚህም ሩሲያ የምዕራባውያንን የመገበያያ ገንዘብ ላይ ያለን ጥገኝነት ለመላቀቅ ለጥቂት ሀገራት የፈቀደችውን እድል ኢትዮጵያ እንድትጠቀምበት አድርጋለች። ይህ ፍቃድ ለኢትዮጵያ የተሰጠው ከሶስት ወራት በፊት ሲሆን ይህን እድል ካገኙ ጥቂት የአፍሪካ ሀገራት መካከልም አንዷ ኢትዮጵያ መሆን ችላለች። ሩሲያ ከወራት በፊት በኢትዮጵያ ዋና ከተማ አዲስ አበባ መቀመጫውን ያደረገ ስፑትኒክ የተሰኘ የመገናኛ ብዙኃን በይፋ መክፈቷም ይታወቃል። ኢትዮጵያ በተጨማሪም በሩሲያ ፊት አውራሪነት የተመሰረተውን ብሪክስ የተሰኘ ተቋም በመቀላቀል ከሩሲያ ጋር ያላትን ግንኙነት እያጠናከረች መጥታለች። የኢትዮጵያና ሩሲያ ግንኙነት 125 ዓመታትን ያስቆጠረ ሲሆን በተለይም በደርግ ስልጣን ዘመን ሩሲያ ለኢትዮጵያ ከፍተኛ ወታደራዊ ድጋፍን ስታደርግ ቆይታለች። በቅርቡ እንኳን በትግራዩ ጦርነት ወቅት የኢትዮጵያ መንግስት ከምዕራባውያን ሀገራት ማዕቀብ ሲጣልበት የጦር መሳሪያ ከሩሲያ ሲሸምት እንደነበር ይታወቃል። ሰሜን ኮሪያ ለሩሲያ ምን ላከች? ከሰሞን የወጣ አንድ ሪፖርት ሶስት ዓመታትን ያስቆጠረው የሩሲያና ዩክሬን ጦርነት ከተጀመረ ወዲህ ሰሜን ኮሪያ ለሩሲያ የላከቻቸውን የጦር መሳሪያዎች፣ የተተኳሾች መጠንና የወታደሮች ብዛት በዝርዝር ይፋ አድርጓል። በሰሜን ኮሪያ ላይ የተጣሉ ማዕቀቦችን ለማስፈጸምና ለመቆጣጠር ከ11 የተባበሩት መንግስታት ድርጅት አባል ሀገራት የተዋቀረው መልቲ ላተራል ሳንክሽንስ ሞኒተሪንግ ቲም የተባለው ተቋም ነው በቅርቡ ባደረገው ጥናት ሰሜን ኮሪያም ለሩሲያ ያደረገችውን ድጋፍ በሪፖርት መልኩ ይፋ ያደረገው። ሰሜን ኮሪያ ከዚህ ቀደምም ወደ ሩሲያ ወታደሮችንና የጦር መሳሪያን እንደምትልክ የሚታወቅ ቢሆንም የወታደሮቹ መጠንና የጦር መሳሪያው ብዛት ግን በዚህ ልክ ተገልጾ አቅም በሪፖርቱ መሠረት ሰሜን ኮሪያ 9 ሚሊዮን ተተኳሽ፣ 14,000 ወታደሮች፣ የሮኬት ማስወንጨፊያ መትረየሶች፣ መድፎችንና 100 ያክል ባላስቲክ ሚሳይሎችን ለሩሲያ ልካለች። በተለይም ከሰሜን ኮሪያ ለሩሲያ የተሰጡት ሚሳይሎች እንደ ዛፓሮዥያና ኬቭን የመሳሰሉ ዋና ዋና ቀጠናዎችን ለመምታት እንዲሁም የተለያዩ አገልግሎት ተቋማትን ከጥቅም ውጪ ለማድረግ ተተኩሷል ነው የተባለው። ከሰሜን ኮሪያ ይሄን ሁሉ ድጋፍ ያገኘችው ሩሲያ በምላሹ ለሰሜን ኮሪያ የአየር መከላከያ ስርዓቶች፣ ጸረ አውሮፕላን ሚሳይሎች፣ የኤሌክትሮኒክ ውጊያ ዘዴዎችንና የተጣራ ዘይትን ጭምር ለሰሜን ኮሪያ ሰጥታለች። በተጨማሪም ሩሲያ ለረዥም ዓመታት ከቴክኖሎጂ ርቃ የቆየችውን ሰሜን ኮሪያን በቴክኖሎጂ የደገፈቻት ሲሆን በተለይም የሰሜን ኮሪያን የባላስቲክ ሚሳይል ምርት እንዲፋጠን አድርጋለች። ሁለቱ ሀገራት ላይ ከፍተኛ ማዕቀብ ተጥሎባቸው የሚገኝ ቢሆንም ይህን ማዕቀብ በተጻረረ መልኩ የጦር መሳሪያ ልውውጦችን እያደረጉ ሲሆን ለዚህ ደግሞ የህገወጥ መሳሪያ አስተላላፊዎችን ጭምር ይጠቀማሉ ተብሏል። በሪፖርቱ ላይ የሁለቱ ሀገራት የጦር መሳሪያና ወታደራዊ መደጋገፍ ለቀጣዮቹ አመታት እንደሚጠናከርም አያጠራጥርም። ይህን ሪፖርት ይፋ ያደረገው ተቋም አባላት የሆኑት አውስትራሊያ፣ ካናዳ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ኔዘርላንድስ፣ ኒውዚላንድ፣ ደቡብ ኮሪያ፣ እንግሊዝና አሜሪካ ሲሆኑ፣ እነዚህ አገራት ሰሜን ኮሪያ ለሩሲያ የምታደርገውን ድጋፍ እንድታቆም ጥያቄን አቅርበዋል። ምዕራባውያን ሀገራት ታዲያ ሰሜን ኮሪያ ለሩሲያ ከምታደርገው ወታደራዊ ድጋፍ የበለጠም ሩሲያ ለሰሜን ኮሪያ እያደረገችው ያለችው ድጋፍ እያሳሰባቸው ይመስላል። በተለይም ሩሲያ ሰሜን ኮሪያ እጅ የማይገኙ ቴክኖሎጂዎችን ለሰሜን ኮሪያ በመስጠት ሰሜን ኮሪያ በወታደራዊ ዘርፍ እየዘመነች እንድትሄድ ሊያደርግ ይችላል። ይህ ደግሞ ለኛ ስጋት ነው ብለው ያስባሉ። ሰሜን ኮሪያ እስከ ኤፕሪል ወር ድረስ ወታደሮቿ ከሩሲያ ጦር ጎን በመሆን ዩክሬንን እየወጉ እንደሚገኙ የሚያሳይ መረጃም ያልሰጠች ሲሆን ኬሲኤን ላይ የሀገሪቱ ጦር ባሰራጨው ዘገባ ወታደሮቹ በመሪው ኪም ጆንግ ኡን ትዕዛዝ የኩርስክን ክልል ሙሉ ለሙሉ ነፃ እንዲያወጡ ረድተዋል ሲል ገልጿል። ፒዮንግያንግ ይህንን ያሳወቀችው የሩሲያው ጦር አዛዥ ቫላሪ ግራሲሞቭ የሰሜን ኮሪያ ወታደሮችን ጀግንነት ካደነቁ ከጥቂት ቀናት በኋላ ሲሆን ይህም ሞስኮ ተሳትፏቸውን በይፋ ለመጀመሪያ ጊዜም ያሳወቀችበት ሆኗል። የዩክሬን ከፍተኛ ወታደራዊ አዛዥ ጄኔራል ኦሌክሳንደር ስሪስኪ በበኩላቸው የሰሜን ኮሪያ ወታደሮች ግንባር ላይ ላሉ የዩክሬን ተዋጊዎች ከፍተኛ ችግር እየፈጠሩ መሆናቸውን ገልጸው እንደነበር ይታወሳል እነሱ ብዙ ናቸው ከ11 ሺ እስከ 12 ሺህ ከፍተኛ ተነሳሽነት ያላቸውናም ጥሩ ዝግጅት ያላቸው ወታደሮች በማጥቃት ላይ ናቸው በሶቪየት ስልቶች ላይ ተመስርተው ይንቀሳቀሳሉ በቁጥራቸው ይተማመናሉ ሲሉ ጄኔራሉ ለዩክሬኑ ቲሲኤንኤ ታይጀንዲን ተናግረዋል አሜሪካ በሀውቲ የደረሰባት ሽንፈት። ኃያሏ ሀገር ለምን ሀውቲን ማጥቃት አቆመች? ወደ ስልጣን ከመጡ በኋላ የሀውቲ ታጣቂ ቡድንን ለማጥፋት በሚል በየመን ላይ ተደጋጋሚ ድብደባን የፈጸሙት ፕሬዚዳንት ዶናልድ ትራምፕ ምንም አይነት ቅድመ ሁኔታን እንኳን ሳያስቀምጡ ከሀውቲ ታጣቂ ቡድን ጋር የተኩስ አቁም አድርገናል አሉ። ዶናልድ ትራምፕ ይህንን መረጃ ሲያጋሩ ሀውቲን አሸንፈናል አሊያም ያደረግነው ዘመቻም ስኬታማ ነበር የሚል ንግግር እንኳን አላካትቱም። ነገር ግን ካሁን በኋላ ከሀውቲ ጋር ተኩስ አይኖርም አሉ። ታዲያ አሜሪካ ሀውቲን አጠፋለሁ ብላ የጀመረችውን ዘመቻ እንዲሁ ብድግ ብላ ያላንዳች ምክንያት ልታቋርጠው ለምን ወሰነች? አሜሪካ የሀውቲ ታጣቂ ቡድንን ለመምታት ባደረገችው ዘመቻ ሁለት ተዋጊ ጄቶችን፣ ሰባት በሚሊዮን ዶላር ወጪ የተደረገባቸው ድሮኖችን አጥታለች። በሀውቲ ታጣቂ ቡድን ከወደሙት የአሜሪካ ድሮኖች መካከል አንዱ ኤምኪዩ 9 ሪያፒር የተሰኘው የጥቃትና የስለላ ድሮን ሲሆን የዚህ ድሮን አንዱ ዋጋ 30 ሚሊዮን ዶላር ይገመታል። በአጠቃላይ ሰባት ድሮኖችን የመታው የሀውቲ ታጣቂ ቡድን 210 ሚሊዮን ዶላር አሜሪካን አሳጥቷታል ማለት ነው። በሀውቲ ታጣቂ ቡድን ወደ ባህር የሰመጡት ሁለት የአሜሪካ ባህር ኃይል ተዋጊ በአጠቃላይ 120 ሚሊዮን ዶላር አሜሪካን አሳጥቷታል። በአጠቃላይ ደግሞ የሀውቲ ታጣቂ ቡድንን ለመደብደብ አንድ ቢሊዮን ዶላር ብታወጣም የሀውቲ ታጣቂ ቡድን አሁንም በተሟላ አቋሙ ላይ ይገኛል። ይህን ሁሉ ኪሳራ የተከናነበችው አሜሪካ ነገሩ እንደማዋጣት በማወቅ በሀውቲ ታጣቂ ቡድን ላይ የምታደርሰውን ጥቃት አቁማለች። አሜሪካ በኦማን አደራዳሪነት ከሀውቲ ታጣቂ ቡድን ጋር የተኩስ አቁም የፈጸመች ሲሆን በሌላ በኩል ግን ከጉዳዩ ጋር ተያይዞም እስራኤልን ቀድማ አለማሳወቋም እስራኤልን እንዳበሳጫትም ጭምር ሲነገር ነበር። ታዲያ አሜሪካ ከሀውቲ ታጣቂ ቡድን ጋር የተኩስ አቁም ማድረጓ የታጣቂ ቡድኑን ጥንካሬ ያሳየ ሲሆን፣ በተቃራኒው አሜሪካ እንደቀደመው ጊዜም የፈለገችውን ኃይል ተጠቅማ የፈለገችውን ታጣቂ ቡድን ማዳከም እንደማትችልም እየታየበት ነው። የሀውቲ አማጺያን ከእስራኤል ጋር ግንኙነት አላቸው ያሏቸው መርከቦች ላይ በቀይ ባህርና በኤደን ባህረ ሰላጤ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 ህዝቦላም ለሀውቲ አማጽያን ከአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን መስጠቱን ሽብርተኝነትን የሚዋጋው ዘ ኮምባክቲንግ ቴሮሪዝም ሰንተር የተሰኘው የአሜሪካው የምርምር ተቋም አስታውቋል። ሀውቲዎች ኢራንን በአጋርነት የሚያዩት ሲሆን፣ ሳውዲ አረቢያም የጋራ ጠላታቸው ናት። ኢራን ለሀውቲ አማጽያን የጦር መሳሪያ ታቅርባለች የሚለው ጥርጣሬም ጎልቶ ይሰማል።